አባዬ ጥሩ ሁኔታ ላይ ነው። በጣም ደስ ይላል። እና አሁን ምንድነው ማድረግ ያለብን መቼ? እሺ እንተነ ከአንቺ ላይ እና ከሀና ላይ የፈጠረውን ነገር ሁሉንም ነገረች፣ ለእናንተ መድረስ ነበረብኝ ይላታል። እና ታዲያ ምን አደረገ እንዴ? ትላለች በድድግሪ ችግርሽ ላይ ቀድሜ ልገኝልሽ፣ መገኘት ነበረብኝ ይላታል። ምናሴ፣ ይሄ እኮ በጣም ቀላሉ ነገር ነው። ምኑነ ነው ወንድም እህቱ ትንኮሳ ሲደርስባት እንደማየት የሚያም ከባድ ነገር የለም። እኔ ምንም አላደርገኝም፣ ግን እኮ ክብርሽ ሊነካ አይገባም ነበረ። ወንድሜ በቃ ደክልኝ ማለት ነው። ለዚህ መጨነቅ የለብም። ለዛ ለክስክስ እማዬ ልኩን አስገብተዋለች። የልቁን ስተነስ እንውጣ። እኔ ሰላም ጉድሽ ፈላ። ምን ነው ምን እንሻለን? በቃ አንተ ጎረብ መስክ ማለት እኮ እኔ ከሌላ ወንድ ጋራ ሁሉ ልትደባደብ ነው? እኔ ያየኝ ሁሉ። ስለዚህ በቃ አንተን ሁሉም ስለሚፈራ ነው። ቁሚ፣ መቅረቴ ነው። ባል አላገኝም ማለት እኮ ነው። ወረኛ ብላቅ ፈታረገው። እና ይሳሳቃሉ። አባት ብቻቸውን ፍራሻቸው ላይ ቁጭ ብለው ሀናን ይጠብቃሉ። ሀናም መጣች። ደህና አልክ አባዬ? እንደምን ዋልሽ ልጄ፣ ሰላም ዋልሽ ደህና ነኝ አባዬ። በፈገግታዋ አባዬ፣ ምን ነው ፈዝሃል? አላልፈሰስኩም፣ ደህና ነኝ ልጄ። ደህና ነኝ ስልሽ ልጄ። እሺ፣ ውሎ እንዴት ነበር? ደህና ነኝ። ዛሬማ ጭራሽ የተንቀሳቀስክም አይመስለኝም። እንደውም ዛሬ ከሶጋኒ ያልኩት ደህና ነኝ አባዬ። ምን ሆነሃል? በጣም ከፍቶሃል እኮ ልጄ። ተይኝ እስኪ ልጄ ነው እንዴ አባኔስ ልጅ አይደለሁም እንዴ እንዴ እነሱንማ አላወዳድርም ልጄ ይሄን እያወቅሽ ጠይቂ አሴር ዛሬ አልመጣም እንዴ አዎ አልመጣም ብለው አንገታቸውን ደፋ አደረጉ ቼ ዙሪያውን ሁሉ አየው የለም ልጄ ጠዋት እኮ ስራ ሲሄድ አግኝቼው ነበር አባዬ ምን አለሽ የት መሆኑን የጠፋሁት ስራ እየፈለኩ ነው አለኝ ከቤተ ክርስቲያን እየተመለስኩ ነው እያለኝ መሰለኝ። እምበት ካዜ ጭንቅላታቸውን ነቀነቁ። ሰላሙ አይደለም ቢሆንማ፣ እንደዚህ ልጄ አይጠፋም። ያንተ ምን ታደርገዋለህ? እኔማ ምን አደርገዋለሁ? ልጄ እ አትጨነቅ በቃ አባዬ፣ በቃ እኔ አሁን እርቦኛል፣ እራት ልሰራ ነው ትላለች። ሀናም ብድግ ብላ ወደ ኩሽናዋ ሄደች። እንዴም እስካሁን ከሆን አልተኛሽም እንዴ? አልተኛ ብዬ እኮ ልጄ። እንዲ አንቺ ራሱ ምን እያደረግሽ ነው እስካሁን ሳሉም አይ ማዬ፣ ፊልም እያየሁ እማዬ። ልተኛ ነበር ግን የሆን ነገር ላናግርሽ ፈለኩ። ምን ሆንሽብኝ? ልጅ ምን ሆንሽ ሰላምዬ? ይይ ንገሪኝ። እሺ ይሁን፣ ነገር ልናገርሽ ነው። እሺ ንገሪኝ፣ ነው ንገሪኝ። ካንተ አንተ ላይ ለህ ያደረግሽብኝ ነገር በቅጡ እንኳን ሳላመሰግንሽ መሰግንሽ። አሁን እኮ በደንብ ላመሰግንሽ ብዬ ነው ማየ። አሬ ሰምተሽ? ምን ሰምተሽ? ምን አደረኩኝ ልጅ? እኔን ሰምተሽ አንተነህን ስላባረርሽ ነው። አማዬ ልጄ እኮ ነሽ። ልጄ ምን ማለትሽ ነው? ቢሆንም እኔን ሰምተሽ እሱን ማባረርሽ። ተይ ልጄ ተይ ሰላምዬ። እኔ ላንች ነው የምኖር። ማዬ አንተነህ በጣም ጎበዝ ሰራተኛ ስለነበር እንዲህ በቀላሉ የምታደርገው አልመሰለኝም ነበር። እርግጥ አንተነህ በጣም ጎበዝ ሰራተኛ ነው፣ ግን በልጆቼ ከመጣ ሁለት እግሩ ሊበላ ይችላል። እማ ሰላም፣ እኔ ስራ ስራዬን እያየው ብዙ በድዬሻለሁ ልጄ። ሴታ ሴት እያልኩኝ አንቺን በጣም ጎድቼሻለሁ። እማዬ ተይ፣ እኔም ወድሻለሁ። እናትና ልጅ ተቃቀፈው ተሳሳቡ። ምሮጠው ልጄ፣ የእናንተን የወደፊት ህይወት ለማስተካከል ነው። እማዬ እስከ ዛሬ አባቴ ጋር ላገኝ እያልኩ ለቀጨቀጨኩሽ ሁሉ ይቅርታ። ልጄ አባታችሁ ከኔ ጋር ምንም መግባባት ባይችልም አባታችሁ ለእናንተ መልካም ሰው ነው። በቃ አሁን እንተኛ መሽቷል፣ ሽማዬ ብለው ሁለት እናትና ልጅ አንድ ላይ ተኙ። አባ ምግብን በሰዓት ነው መብላት። እሺ ልጄ፣ ሕፃን ልጅ ያደረግሽኝ እንዴ? አባ አደራ ብዬህም በበላህልኝ ልጄ፣ እንዲሁ እንደናተኮሆንሽ ይላል አባት ሀናም አባዬ አረጀሽ እያልከኝ ነው ትለዋለች። ቃል ሄድ አባ ሰላም ዋል። ለዛ ልጅ እስኪ ደውይለት። ልጅ ለማን ነው እሱ? ለወንድምሽ። አባ ወንድም ያደረግከው አይደለ? እሺ ቆይ ደውልለት፣ ብላ ሀናም ስልኳን ብድግ አድርጋ ትደውላለች። ስልኩ ነው አይሰራም፣ ቢዚ ነው አባ፣ ስልኩ አይሰራም። አባትም አንገታቸውን ቀለስ አድርገው መተከስ ጀመሩ። ሀናም ክፍት አላት እንዲህ አባ ምን ይሆናል? እንደ እንኳን እሱ እኛ ስይኖር አይደለ እንዴ ምን ይሆናል? እኛ ሲዋልን አይደል እንዴ እሱ እኮ በሀገሩ ላይ ነው ምንም አይሆንም። እኛ ሳልናል እን በሰው ሀገር እንደዚህ የምንኖረው ትላለች ሀናም። ተይልጄኔ ኛናሱ እኛ ና እሱ አንድ አይደለንም። በይ በይ በይ ሂጅ እንግዲህ ልጄ አንቺ እኮ እዚህ ለሟል ሰበብ ነው የምትፈልጊው ይላሉ አባትም። ይሆንልኝማ ደስ ይለኝ ነበር አባ፣ አብሬህ ብሁል አባ።